ሰላም ጤና ይስጥልን፣ እንደምንሰንብታችኋል የዋዜማ ሬዲዮ አድማጮች፣ ሳምንታዊው የዋዜማ መጽሔት ዝግጅትን ይዘን ቀርበናል። አብራችሁን ቆዩ። በዛሬው የዋዜማ መጽሔት ዝግጅታችን የተለያዩ ጉዳዮችን እንዳስሳለን። ሰማያዊ ፓርቲ የመሰንጠቅ አደጋ አልገጠመኝም ስለማለቱ በተለያዩ ደረጃ የሚገኙ ዳኞች የተሀድሶ ስብሰባ መደበኛውን የፍርድ ቤቶች ስራ እያስተጓጎለ ስለመሆኑ በትግራይ ክልል የሚገኘው የነጃሽ መስጊድ የእድሳት ስራ እየተጠናቀቀ ስለመሆኑ በሱዳን ሰልፍ የወጡ ኢትዮጵያውያን ስለመታሰራቸውና ና ለነርሲስ ናልባንድያን መታሰቢያ የሚሆን የሙዚቃ ኮንሰርት በአሜሪካ መካሄዱን የተመለከቱ ዘገባዎችን በዛሬው የዋዜማ መጽሔት ዝግጅታችን እንዳስሳለን። ዋዜማ መጽሔትን በድረገጻችን ዋዜ ዋዜማ ሬዲዮ ዶት ኮም በማህበራዊ ድረገጾች በፌስቡክ ና በትዊተር ዋዜማ ሬዲዮ ላይ እንዲሁም በስልኮቻችሁ ላይ ዋዜማ ሬዲዮ አፕ እንዳውንሎድ በማድረግ በቀላሉ ልታደምጡት ትችላላችሁ። ሀሳብ፣ አስተያየት፣ ጥቆማችሁን ዋዜማ ሬዲዮ አት ጂሜል ዶት ኮም የኢሜይል አድራሻችን ላይ መልእክቶቻችሁን በመላክ ንገሩን። የዋዜማ መጽሔት አዘጋጆች መዝገቡ ኃይሉ፣ ቻላቸው ታደሰ፣ ሀና ግርማ፣ ዳንኤል ድርሻ፣ መስፍን ነጋሽ፣ ደረሰ ጌታቸው፣ ኤዶም ካሳዬ፣ አርጋዋሽኔ ና እኔ ምሀኒ ሰለሞን ነን። ከዋዜማ መጽሔት ጋር የምታሳልፉት ጊዜ የሚያስቆጭ እንደማይሆን ተስፋ እናደርጋለን። መልካም ቆይታ። ዋዜማ መጽሔትን የምታደምጡት፣ ወደ መጀመሪያው ዘገባችን እናልፋለን። በምርጫ ቦርድ እውቅና ያገኘው አዲሱ የሰማያዊ ፓርቲ አመራር በፓርቲው ውስጥ መሰንጠቅ አለመከሰቱን ይልቁንም ፓርቲው በዲሲፕሊን እና በምዝበራ ጥፋተኛ ያላቸው አመራርና አባላት ላይ እርምጃ የወሰደበት እንደነበር አስታውቋል። ለፓርቲውና ለቀድሞ አመራሮች ክብር ሲባል ጉዳዩን በዝምታ ይዞት መቆየቱን የገለጸው አዲሱ የፓርቲው አመራር ችግሩን በፓርቲው ውስጥ ለመፍታት የተደረገው ጥረት ባለመሳካቱ ጉዳዩ ወደ አደባባይ መውጣቱንና በአሁኑ ወቅት ፓርቲው በአብላጫው የቀድሞ አመራር አባላትን ይዞ ስራ መቀጠሉን ገልጿል። ዝርዝር ዘገባው የሚከተለው ነው። አርጋዋሽን ያቀርበዋል። የካቴት 8 ቀን 209 ዓ ምህረት በምርጫ ቦርድ እውቅና የተቸረው የሰማያዊ ፓርቲ አዲሱ ስራ አስፈጻሚ የካቴት 19 ቀን 209 ዓ ምህረት በጽህፈት ቤቱ በሰጠው የፓርቲው ወቅታዊ ሁኔታ ማብራሪያ ላይ የፓርቲው የቀድሞ መስራች እና የስራ አስፈጻሚ አባላት የነበሩ እንዲሁም አሁን የብሔራዊ ምክር ቤቱ አባል የሆኑት አቶ ጌታነ ባልቻ ተከስቶ የነበረው ችግር መከፋፈል ሊባል አይችልም በማለት አስተባብለዋል። ጥቂት ሰዎች በዲስፕሊን እና በንብረት ምዝበራ ቢሰናበቱም አሁንም ሰላሳ ሰባት ቋሚና 13 ጊዜያዊ አባላት ያሉት ብሔራዊ ምክር ቤት አለ። ስራ አስፈጻሚውም የጠቅላላ ጉባኤና የምርጫ ቦርድን እውቅና አግኝቷል ብለዋል። በአዲሱ የፓርቲው ሊቀመንበር አጭር የመክፈቻ ንግግር የተጀመረው የማብራሪያ መድረክ የተለያዩ ሰነዶችን በማቅረብ በቀድሞ ሊቀመንበር አቶ ይልቃል ጌትነትና ደጋፊዎቻቸው እንዲሁም በአቶ የሸዋስ አሰፋ የሚመራው አዲሱ ስራ አስፈጻሚ መካከል የነበረውን ችግር በቀድሞ ስራ አስፈጻሚው ድክመት የተፈጠረና አሁን ግን እልባት ያገኘ መሆኑን ለማስረዳት ሞክሯል። አቶ የሺዋስ በመክፈቻ ንግግራቸው እስካሁን ዝም ያልነው አንደኛ የሰውን ክብር ላለመንካትና፣ ሁለተኛ የመታረቅ ትንሽ እድል ካለ ብለን ነበረ ብለዋል። አቶ ጌታነህም የቀድሞ ሊቀመንበርና ሌሎች የተባረሩ አባላቱ ለሰማያዊና ለትግሉ ያበረከቱትን አስተዋጽኦ ግምት ውስጥ በማስገባት ፓርቲው ጉዳዩን ይፋ ከማድረግ መቆጠቡን ገልጸዋል። አቶ ጌታነህ ባልቻ የችግሩ መነሻ የፓርቲው የቀድሞ ሊቀመንበር አቶ የልቃል ጌትነትና ሌሎቹም የድርጅቱን ንብረት መመዝበራቸው ነው ብለዋል። የንብረት መመዝበሩ ጥያቄ እንደተፈጠረ የሥነ ሥርዓት አጣሪ ኮሚቴ ተዋቅሮ ጉዳዩን በመመርመር ያረጋገጠ ሲሆን በዚሁ መሰረት የጠቅላላ ጉባኤ ተጠርቶ ነባሩን ሊቀመንበር በማውረድ አዲስ ምርጫ በማካሄድ አቶ የሽዋስ የሊቀመንበርነቱን ቦታ በውስጠ ደንቡ መሠረት ወስደዋል ብለዋል። አቶ የሽዋስም በመግቢያ ንግግራቸው ከሊቀመንበር በስተቀር ቀሪው የሥራ አስፈጻሚው ኃላፊዎች ባሉበት መቀጠላቸውን አስረድተዋል። ከፓርቲው አስራ አምስት መስራች አባላት መካከል አንዱ ብቻ ከዚህ ዓለም በሞት ሲለዩ የቀድሞውን ሊቀመንበር ጨምሮ ሁለት ተጨማሪ መስራች አባላት በስነ ስርዓት ጉድለት በመታገዳቸው መስራች አስራ አንድ አባላት የፓርቲውን ስራዎች ለማከናወን በሚጥሩበት ሰዓት ፓርቲው እንደተሰነጠቀ ተደርጎ መነገሩ ትክክል አይደለም ሲሉም አስተባብለዋል። የድርጅቱን ንብረት መዝብሯል የተባሉት አምስት ሰዎች በድርጅቱ ደንብ መሰረት ክስ የቀረበባቸውና በደንቡ መሰረት የተከራከሩ ቢሆንም በመጨረሻ ግን ጥፋተኛ መሆናቸው ሲበየን አቶ ይልቃልን ጨምሮ በይቅርታና በቅጣት ለመታለፍ ያልፈቀዱት አራቱ ከአባልነት ሲሰናበቱ፣ አቶ ጌታነ ባልቻ ግን በቅጣት ታልፈው የአዲሱ ስራ አስፈጻሚ አባል ሆነው ቀጥለዋል። አጣሪ ኮሚቴ ገለልተኛነትን በሚመለከት እንዲሁም የተመዘበረው ንብረትን ግምት የጠቅላላ ጉባኤው ምልአትን በተመለከተም ጥያቄ ቀርቦላቸው ነበረ ለፓርቲው ስራ አስፈጻሚ አባላት። የፓርቲው ስራ አስፈጻሚ አባላት ሲመልሱ የሥነ ሥርዓት አጣሪ ኮሚቴው ሦስት አባላት በምክር ቤቱ የጸደቁ በመሆናቸው ገለልተኛ ናቸው ብለዋል። ተመዘበረ የተባለውን ንብረት ትክክለኛ መጠን ለመግለጽ በተደጋጋሚ ያመነቱት አቶ ጌታነህ በመጨረሻ ግን ከመጀመሪያ ጀምሮ ከተደረጉት ሶስት ሚሊዮን ብር በላይ ወጪዎች ውስጥ ግማሽ ያህሉ በሰነድ ሳይወራረድ የቀረ ነው ብለዋል። በኢትዮጵያ የፖለቲካ ምህዳር አስቸጋሪ ገጽታ ምክንያት ለቅስቀሳ የሚታተሙ በራሪ ወረቀቶችና ተመሳሳይ ወጪዎችን የሶስተኛ ወገንን ደህንነት ከመጠበቅ አንጻር ያለ ደረሰኝ ሊሰሩ እንደሚችሉና ችግሩ በዚህ ሳቢያ ተፈጥሮ እንደሆነና የአሰራር ክፍተት ካለ የተጠየቁት አቶ ጌታነ እንዲህ አይነት ወጪዎች በልዩ ቃለ ጉባኤ የሚፈጸምበት አሰራር አለን በማለት የአሰራር ክፍተት ለምዝበራ እንዳላጋለጣቸውም አስረድተዋል። የጠቅላላ ጉባኤው ምልአትን በተመለከተም በመተዳደሪያ ደንቡ የተወሰነ ቁጥር ባይኖርም ሰማያዊ ፓርቲ መዋቅሮቹን በዘረጋባቸው ወረዳዎች ቁጥር ልክ የጠቅላላ ጉባኤ አባላት እንደሚኖረውና በ2007 አቶ ይልቃል ሊቀመንበር ሆነው ሲመረጡ በጸደቀው እናም ከዚያ ጀምሮ ለሶስት ዓመታት በሚያገለግለው 226 አባላት ያሉት ጠቅላላ ጉባኤ ዳግም ጥሪ ተደርጎ 129 አባላት ተገኝተው ኮረም በመሙላቱ በተደረገው ምርጫ አቶ ይልቃል ጌትነት ወርደው አቶ የሽዋስ አሰፋ በምትካቸው ተመርጠዋል ብለዋል። በአቶ ይልቃልና ደጋፊዎቻቸው ከተነሱ ቅሬታዎች መካከል የፓርቲው አባላት ያልሆኑ ሰዎች መገኘታቸው አግባብ እንደሆነ ለቀረበላቸው ጥያቄም አቶ የሸዋስ ታዛቢ እንዲኖር በማለት ከቀድሞ አንድነት ፓርቲ ከመያድ እንዲሁም ከምርጫ ቦርድ ታዛቢ ጋብዘናል። እነዚህ ግን በድምፅ ቆጠራው አልተሳተፉም። የአቶ ይልቃል ደጋፊ የነበሩ 13 ሰዎች ከአንድ መቶ ሃያ ዘጠኙ በተጨማሪ ቢገኙም ጉባኤውን ለማስተጓጎል እንጂ ለመሳተፍ ፊርማቸውን ለማኖር ስላልፈቀዱ በጠቅላላ ጉባኤ ውሳኔ እንዲወጡ ተደርገዋል በማለት ተሳታፊዎቹ የፈረሙበትን ሰነድ አሳይተዋል። ጠቅላላ ጉባኤው የተካሄደው ምንጩ ባልታወቀ ገንዘብ ነው በሚል በማህበራዊ ሚዲያ የተራገመውን ዜና ሲያስተባብሉም አቶ ጌታነህ ሁለት ደብዳቤዎችን አቅርበዋል። የመጀመሪያው ከፓርቲው ለሰሜን አሜሪካ የሰማያዊ ፓርቲ ድጋፍ ሰጪ ጉባኤውን ለማካሄድ የተጠየቀበት ደብዳቤ ሲሆን፣ ሁለተኛው ደግሞ የሰሜን አሜሪካው ድጋፍ ሰጪ ድጋፍ ማድረጉን የገለጸበትና ለአቶ ይልቃል ጌትነትም ግልባጭ የተደረገበት የኢሜል መልእክት ነው። የገንዘብ ምዝበራው አሁንም እንደቀጠለ የተናገሩት አቶ ጌታነህ በቅርቡ ከሰሜን አሜሪካ ደጋፊዎቻችን የተላከልን 7600 ዶላር ድጋፍ አቶ ይልቃል ልጅ ከገባ በኋላ ወደ ፓርቲው ገቢ አልተደረገም። ደጋፊዎቹም እውነቱን ሲያውቁ ለማስመለስ ያደረጉት ሙከራ አልተሳካላቸውም ብለዋል። ከዚህም ውጪ ሌሎች ምዝበራዎች አሉ ያሉት አቶ ጌታነህ ጉዳዩን ወደ ፍርድ ቤት ሊወስዱት እንደሚችሉም ጠቁመዋል። የቀድሞ የፓርቲ መሪ አቶ ይልቃል ጌትነት ግን የአዲሱ አመራር እርምጃ ፓርቲውን ለማፍረስ ባልታወቁ ኃይሎች የተቀነባበረ ሴራ ነው ሲሉ በተደጋጋሚ ተናግረዋል። ይህ በእንዲህ እንዳለ የሰማያዊ ፓርቲ የፌስቡክ ገጽ ላይ አስራ ሁለት የቀድሞ የፓርቲ አባላትን የያዘ ሁለት ኮሚቴ መመስረቱ ተነግሯል። የአቶ ይልቃል ደጋፊዎች የምርጫ ቦርዱን ውሳኔ በፍርድ ቤት ሊሞግቱት ይችላሉ ተብሎ የሚጠበቅ ሲሆን የኮሚቴው አባልና ከሶስት ወራት የማዕከላዊ እስር በኋላ በቅርቡ የተፈቱት የህግ ባለሙያው አቶ አዲሱ ጌታነህ ሰሞኑን ባልታወቁ ሰዎች በጩቤ ተወግተው ሆስፒታል መግባታቸውም ተነግሯል። ለዋዜማ ራዲዮ፣ አርጋው አሽኔ ሰማያዊ ፓርቲ የመሰንጠቅ አደጋ አልገጠመኝም ስለ ማለቱ የተመለከተውን ዘገባ ነበር ያደመጣችሁት። ወደ ሁለተኛው ዘገባችን እናልፋለን። የሱዳን መንግስት በካርቱም የኢትዮጵያ ኤምባሲ ደጃፍ የተቃውሞ ሰልፍ ያደረጉ ኢትዮጵያውያንን በእስራትና በጅራፍና በገንዘብ ቀጣቸው። የሱዳን መንግስት በቅርቡ ያደረገውን የመኖሪያ ፍቃድ እድሳት ከፍተኛ የዋጋ ጭማሪ በመቃወም መንግስታቸው ጣልቃ እንዲገባ ለመጠየቅ በኤምባሲው ደጃፍ ከተሰለፉ አንድ ሺ ያህል ሰዎች መካከል አምስት መቶ ያህሉ በሱዳን የጸጥታ ኃይሎች ቁጥጥር ስር ውለው አርባ የጅራፍ ግርፋትና አስራ አምስት ሺህ ብር ቅጣት አሊያም የሁለት ወር እስራት ቅጣት ተጥሎባቸዋል። የሱዳን የመኖሪያ ፈቃድ ዋጋ 46 ዶላር የነበረ ሲሆን በቅርቡ 38 ዶላር እንዲሆን መደረጉን ራዲዮ ዳባንጋ ዘግቧል። ኢትዮጵያውያኑ የዋጋ ጭማሪውን እንዲቀንስላቸው የኢትዮጵያ መንግስት ከጎናቸው እንዲቆም ለመማፀን ሰልፍ እንደሚያደርጉ አስቀድመው አሳውቀው ነበር። በርካታ ታሳሪዎች አሁንም ድረስ በእስር ላይ እንዳሉ ዋዜማ ያነጋገራቸው የካርቱም ነዋሪዎች ኢትዮጵያውያን ተናግረዋል። በሱዳን እስር ቤቶች ከፍ ያለ ቁጥር ያላቸው ኢትዮጵያውያን በተለያየ ክስ በወኒ እንደሚገኝ እንደሚገኙ ይታወቃል። በድረገጻችን ww ዋዜማ ሬዲዮ ዶት ኮም በማህበራዊ ድረገጾች፣ በፌስቡክ እና በትዊተር እንዲሁም በስልኮቻችሁ ላይ ዋዜማ ሬዲዮ አፕ እንዳውንሎድ አድርጋችሁ የምታደምጡት የዋዜማ ሬዲዮ ሳምንታዊውን የዋዜማ መጽሔት ዝግጅት ነው። አብራችሁን ስለሆናችሁ እናመሰግናለን። ሀሳብ፣ አስተያየት ጥቆማችሁን በኢሜይል አድራሻችን ዋዜማ ሬዲዮ አት ጂሜይል ዶት ኮም ላይ እንቀበላለን። ወደ ተከታዩ ዘገባ ነው የምናልፈው። ካለፈው ሳምንት መጀመሪያ አንስቶ በሁሉም ደረጃ የሚገኙ ዳኞች የተሀድሶ ስብሰባ ላይ ናቸው። የአንድ ብሔር የበላይነት በኢትዮጵያ አለ ብላችሁ ታስባላችሁ ወይ ከሚለው ጀምሮ በበርካታ ጉዳዮች ላይ ዳኞቹ እንዲነጋገሩ እየተደረገ ነው። በዚሁ ስብሰባ ምክንያት ደግሞ በርካታ የፍርድ ቤት መዝገቦች ተመልካች አጥተው ባለጉዳዮችም ለእንግልት ተዳርገዋል። ሀና ግርማ ተከታዩን ዘገባ ታቀርባለች። ካለፈው ማክሰኞ ጀምሮ በሁሉም ደረጃ የሚገኙ የፍርድ ቤቶች ዳኞች በጥልቀት ለመታደስ በየችሎቱ መሽገዋል። ችሎት የሚያስችሉባቸው አዳራሾች ውስጥ በስብሰባ ተሰንገው ጠዋት ገብተው ማታ እየወጡ ይገኛሉ። የልደታ የመጀመሪያና ከፍተኛ ፍርድ ቤት በሺህ የሚቆጠሩ ተመላላሾችን በየቀኑ ያስተናግዳል። ባለጉዳዮች ባለፉት ቀናት ከፍ ያለ እንግልት የደረሰባቸው ሲሆን ይህን ከፍተኛ ቁጥር ያለው ተገልጋይ ለመቀነስ በዳኞች ቢሮዎች ላይ ሁሉም ቀጠሮዎች ከመጋቢት 13 ወዲያ እንደተሸጋገሩ የሚገልጽ ደብዳቤ መለጠፍ አስፈልጓል። የፍርድ ቤት ቀጠሮዎች በዘፈቀድ አይሰጡም። እነሱ በሚሉት ቀን ሌላ ችሎት ሊኖርብን ይችላል። እነዚህ ሰዎች የፍትህ ሥርዓቱ ላይ እየቀለዱ ነው ያሉት ይላሉ ለዋዜማ ሀሳባቸውን የገለጹ በማንኛውም ፍርድ ቤት ጠበቃ ሆነው የሚሰሩ ግለሰብ በዚህ የጥልቅ ተሀድሶ መርሃ ግብር ከአምስት ሺህ ብር በታች የሆኑ ጉዳዮች ከሚታዩባቸው የቀበሌ የማህበራዊ ፍርድ ቤቶች ውጭ ያሉ ሁሉም ፍርድ ቤቶች ዝግ ሆነዋል። ስድስት ኪሎ የሚገኘው ጠቅላይ ፍርድ ቤት፣ እንዲሁም ሰበር ሰሚ ችሎት፣ ሁሉም የመጀመሪያ ደረጃ ፍርድ ቤቶች፣ ሁሉም ከፍተኛ ፍርድ ቤቶች በየምድባቸው ታድሶ ገብተዋል። በጥልቅ ተሀድሶ የኢህአዴግ ፓርቲ አባል የሆኑ ዳኞች ብቻ ሳይሆኑ ቁጥራቸው ጥቂት ቢሆንም ሌሎች የፓርቲ አባል ያልሆኑ ገለልተኛ ዳኞችም የመሳተፍ ግዴታ ተጠሎባቸዋል። በድምሩ 14 የሚሆኑ ዳኞች የሚገኙበት የሁለቱ የሰበር ሰሚ ፍርድ ቤት ዳኞች፣ በቁጥር ሰላሳ የሚሆኑ የጠቅላይ ፍርድ ቤት ዳኞችና ረዳቶቻቸው፣ ልደታ ፍርድ ቤት የሚገኙ 16 ችሎቶችን ጨምሮ የካ፣ አራዳ፣ ቦሌ፣ ቄራ ጎፋ ሰባራ ባቡር የመጀመሪያ ደረጃ ፍርድ ቤቶች ሁሉም ስራ ዘግተው ለጥልቅ ተሀድሶ ስብሰባ ላይ እንደሆኑ ተሰምተዋል። ከሚቀጥለው ሳምንት ጀምሮ ደግሞ በርካታ ፋይሎችን የሚያስተናግደውና ስድስት ኪሎ የአሬድ ሙዚቃ ትምህርት ቤት ፊት ለፊት የሚገኘው የኢፌዴሪ ጠቅላይ ፍርድ ቤት የፌዴራል ፍርድ ቤቶች የፍርድ አፈጻጸም ዳይሬክተሬት ከመጪው ሰኞ ጀምሮ ሁሉም ሰራተኞቹ ለጥልቅ ተሀድሶ በመፈለጋቸው ለሚቀጥሉት አስራ አምስት ቀናት ሙሉ በሙሉ ዝግ እንደሚሆን ተመልክተዋል። ይህ ቢሮ በርካታ ባለጉዳዮችን በየቀኑ የሚያስተናግድ ከመሆኑ አንጻር ለዚህን ያህል ጊዜ መዘጋቱ ከፍ ያለ የህዝብ ብሮሮ እንደሚፈጥር ይጠበቃል። ምናልባት የባለ ጉዳዮች ቅሬታ ከበዛ ተሃድሶ ወደ አንድ ሳምንት ዝቅ ሊደረግ እንደሚችልም ይገመታል። ከዚህ ቀደም በተመሳሳይ በክፍለ ከተሞች አካባቢ በነበረ የጥልቅ ተሃድሶ የተራዘመ መርሃ ግብር ምክንያት በርካታ ነዋሪዎች መንገላታታቸውን ተከትሎ አቤቱታ አቅራቢው ሕብረተሰብ ሮሮ እየጨመረ በመምጣቱ ከጥበቃ ኃይሎች ጋር መጠነኛ ግብግብ በመፈጠሩ ስብሰባዎች ወደ ምሽት እንዲሁም ቅዳሜና ሁድ ብቻ እንዲካሄዱ በክፍለ ከተማ ስራ አስፈጻሚዎች ተወስኖ ነበር። ፍርድ ቤቶች ከክፍለ ከተሞች ያልተናነሰ በርካታ ባለጉዳዮችን የሚያስተናግዱ ተቋማት እንደሆኑ ይታወቃል። በመጀመሪያ በከፍተኛና በጠቅላይ ፍርድ ቤቶች በ12 ወራት ጊዜ ውስጥ ብቻ ወደ መቶ ሺህ የሚጠጉ አዳዲስ መዝገቦች ይከፈታሉ። ከአመት በፊት በጠቅላይ ፍርድ ቤት ፕሬዚዳንት የቀረበ አንድ ሪፖርት እንደሚያትተው በ2006 ዓ.ም ብቻ 91594 አዳዲስ ፋይሎች ሲከፈቱ ከዚህ ውስጥ 46 ከመቶ ፍትሀ ብሔር ስድስት ከመቶው ወንጀል፣ ዘጠኝ ከመቶው ለሰበር የቀረቡ አቤቱታዎች ናቸው። በየአመቱ ከሚቀርቡት ዘጠና ስድስት ሺህ አዳዲስ መዝገቦች ውስጥ አስራ አንድ ሺህ የሚሆኑት ለጠቅላይ ፍርድ ቤት፣ አስራ አምስት ሺህ የሚሆኑት ለከፍተኛ ፍርድ ቤት እንዲሁም ስልሳ አራት ሺህ የሚሆኑት ለመጀመሪያ ደረጃ ፍርድ ቤቶች መቅረባቸውን ሪፖርቱ ያስረዳል። በፌዴራል ፍርድ ቤቶች ቀልጣፋ የፍትህ ስርዓት ባለመዘርጋቱ ውሳኔ ሳያገኙ ወደ አዲስ አመት የሚተላለፉ ፋይሎች ቁጥር እጅግ ከፍተኛ እንደሆነም ይነገራል። ለምሳሌ ከ2006 ወደ 2007 ዓ ም ውሳኔ ሳያገኙ የተላለፉ ፋይሎች ቁጥር 34 ሺ ይጠጋል። በዚህ ምክንያት የመዝገቦች መጨናነቅ በሁሉም ፍርድ ቤቶች አካባቢ እጅግ የተለመደ ክስተት ሆኗል። በተመሳሳይ ሪፖርት የቀረበ አንድ ሰነድ እንደሚያትተው አንድ የፌዴራል ፍርድ ቤት ዳኛ በአማካይ በአመት 530 ፋይሎችን እንዲመለከት ይገደዳል። ይህ መረጃ በ2006 ዓ ም 160 ዳኞች ባሉበት ወቅት የተሰበሰበ አሃዝ ቢሆንም የዳኞች ቁጥር በእጥፍ ባደገበት በአሁኑ ወቅትም ቢሆን ሁኔታዎች እምብዛም እንዳልተሻሻሉ ይነገራል። ለዚህም የዳኞች በስራቸው ደስተኛ ያለመሆንና ፋይሎችን በጊዜ ለማየት ዳተኝነት መኖር የመንግስት በፍትህ ስርዓቱ ላይ እጁ መርዘም በዋናነት ይጠቀሳሉ። ይህን ተከትሎ ሳይፈረድባቸው በእስር ላይ ያሉና በርካታ አመታትን በቀጠሮ ማረሚያ ቤቶች የቆዩ በርካታ ዜጎች እንዲኖሩ አስችሏል። በፌዴራል ፍርድ ቤቶች ውስጥ የድጋፍ ሰጪ ሰራተኞችን ጨምሮ ወደ ሁለት ሺህ የሚጠጉ ሰራተኞች ይገኛሉ። ከነዚህ መሀል ሶስት መቶ የሚጠጉት ዳኞች ናቸው። ዋዜማ መጽሔትን ነው የምታደምጡት። ለኢትዮጵያ ዘመናዊ ሙዚቃ መዳበር ባደረጉት አስተዋጽኦ የሚታወቁት አርመናዊው ነርሲስ ናልባንድያን የመታሰቢያ የሙዚቃ ኮንሰርት ተደረገላቸው። በሳምንቱ መጨረሻ በዩናይትድ ስቴትስ በማሳቹሴትስ ግዛት ዋተርታውን ከተማ የተደረገውን የሙዚቃ ኮንሰርት በርካታ የሙዚቃ አፍቃሪያን ኢትዮጵያውያንና አርመናውያን ታድመውታል። የናልባንድያን ቤተሰቦችም ተገኝተዋል። መቀመጫውን ቦስተን ያደረገው ኢዘር ኦርኬስትራ የነርሲስ ናልባንድያን ስራዎች አቀናብሮ ለተመልካች አቅርቧል። ኢዘር ኦርኬስትራ ሙሉ በሙሉ የውጭ ሀገር ባለሙያዎችን የያዘ እና ከአስር አመት ወዲህ የኢትዮጵያን ሙዚቃዎች በመላው ዓለም እያቀረበ የሚገኝ ቡድን ነው። ከዚህ ቀደም አንድ የሙዚቃ አልበም ለታዳሚ ያቀረበ ሲሆን በአዲስ አበባም ኮንሰርቶችን በማቅረብ እንግዳ አይደለም። በማሳቹሴትስ በተደረገው የናልባንድያን መታሰቢያ ላይ የነርሲስ ናልባንድያን ቅንብሮች የቀረቡ ሲሆን ስራዎቹ በቅርቡ በአልበም መልኩ ለሙዚቃ ወዳጆች እንደሚቀርቡ ታውቋል። አልበሙ ኢትዮፒክስ በሚል በተለያዩ ቅጾች ከቀረቡት ከ20 በላይ አልበሞች ውስጥ አንዱ ይሆናል። የደቡብ አንድ ድምፃዊ ብሩክ ተስፋዬ የአማርኛ ዜማ የተጫወተ ሲሆን የእንግሊዝኛ፣ ስፓኒሽ ና አርመን ቋንቋ ዜማዎችም ቀርበዋል። ነርሲስ ናልባንድያን በፈረንጆቹ አቆጣጠር ከ1940 እስከ 1970 ድረስ በኢትዮጵያ የሙዚቃ ታሪክ ከበሬታን ያስገኘላቸውን የሙዚቃ ቡድን የማቋቋም ሙዚቀኞ ሙዚቀኞችን የማሰልጠንና የማቀናበር ስራ በመስራት ለዘመናዊ ሙዚቃ ማደግ የላቀ አስተዋጽኦ አድርገዋል። ናልባንዲያን በአርሜኒያ ከነበረው የዘርፍ እጅት ሸሽተው በእስራኤል በማደጎነት ሲኖሩ ቀዳማዊ ኃይለሥላሴ ናልባንዲያንን ጨምሮ አርባ ታዳጊዎችን በ1924 በማደጎ ተረክበው በማሳደግ ለወግ እንዳበቋቸው የታሪክ ድርሳናቸው ይናገራል። ነርሲስ ናልባንዲያን የኢትዮጵያ ዜግነት የነበራቸው ሲሆን በ1969 ዓ ም በአዲስ አበባ ከተማ ህይወታቸው አልፏል። ሳምንታዊውን የዋዜማ መጽሔት ዝግጅትን የምታደምጡት ወደ መጨረሻው ዘገባችን እናልፋለን። በትግራይ የሚገኘው የነጃሺ መስጊድ እድሳት እየተጠናቀቀ መሆኑ ተነግሯል። በቱርክ መንግስት ድጋፍ የሚታደሰው መስጊድ ታሪክን በዛሬው ዝግጅታችን በአጭሩ እንዲንቃኛለን። መዝገቡ ኃይሉ ያቀርበዋል። የቱርክ መንግስት በትግራይ ነጋሽ የሚገኘውን የንጉሥ አርማ ወይም ነጃሺ የመቃብር ስፍራ እድሳት እያጠናቀቀ መሆኑን አስታውቋል። እድሳቱን እያከናወነ የሚገኘው የቱርክ የትብብርና ቅንጅት ኤጀንሲ ወይም ተርኪሽ ኮኦፕሬሽንን ኮኦርዲኔሽን ኤጀንሲ በመባል የሚታወቀው የቱርክ ተራዶ ድርጅት ነው። በእድሳቱ በእስልምና ሃይማኖት ተከታዮች ዘንድ ነጃሺ በሚል ስም የሚታወቁት የአክሱም ንጉሥ መቃብርና በአካባቢው የሚገኘው የአልነጃሺ መስጊድ ዳግመኛ ከመታደሳቸው በተጨማሪ ስፍራውን ለሚጎበኙ ተሳላሚዎች የሚያገለግል የምግብ እልፍኝ ወይም ፉድ ኮርትና 500 ሰዎችን በአንድ ጊዜ ሊይዝ የሚችል የመሰብሰቢያ አዳራሽም እንደሚገነባለት ታውቋል። የመቃብር ስፍራው የሚጎበኝባትን የነጋሽ ከተማ ያላትን የውሃ ችግር የሚቀርፍም የውሃ ማጠራቀሚያ እንደሚገነባ ኤጀንሲው አስታውቋል። የነጃሺ መቃብር ለዓለም አቀፍ ሙስሊሞች ትልቅ ክብር ከሚሰጣቸው የሃይማኖታዊ የጉዞ መዳረሻዎች አንዱ እንደመሆኑ መጠን የቱርክ መንግስት ይህን ታሪካዊ ስፍራ ለማደስ ያደረገው ድጋፍ ሃይማኖታዊ ተልእኮ ተደርጎ የሚታሰብ ነው። የንጉሥ አርማህን ባለውለታነት በዓለም አቀፍ ሙስሊሞች ዘንድ እንዲታሰብ ያደረገውም የእስልምና ሃይማኖት በተጀመረበት በሰባተኛው መቶ ክፍለ ዘመን የመጀመሪያዎቹ ሙስሊሞች በአገራቸው በደረሰባቸው ስደት ምክንያት መጠጊያ ሲሹ እጃቸውን ዘርግተው የተቀበሏቸው ብቸኛ ያለ መሪ ስለነበሩም እንደሆነ የእስልምና የታሪክ ድርሳናት ያስረዳሉ። ከቅርብ ጊዜ ወዲህም በኢትዮጵያውያን ሙስሊሞች ዘንድ የንጉሥ አርማህ ታሪክ በተለየ ሁኔታ መወሳት ጀምሯል። ንጉሥ አርማህ ለብዙ ኢትዮጵያውያን ሙስሊሞች የመጀመሪያው ኢትዮጵያዊ ሙስሊም ንጉሥ ተደርገው በመወሰድ የኩራት ምንጭ እንደሆኑም ይነገርላቸዋል። ምንም እንኳን የንጉሥ አርማሃ ሆነ ሌሎች የዚያ ዘመን የአክሱም ነገሥታት ታሪክ ከመረጃ መጥፋት ምክንያት ብዙ የማይታወቅ ቢሆንም ንጉሥ አርማ ግን እንደ ስልምና እምነት ባለውለታነታቸው በስልምና ድርሳናት ውስጥ በተሰጣቸው ስፍራ ምክንያት እስካሁን ድረስ ስማቸው ለመጠራት የበቁ አክሱማዊ ንጉሥ ሆነዋል። ምናልባትም በስልምና እምነት ውስጥ ትልቅ ስፍራ ከተሰጣቸው ቀደምት ኢትዮጵያውያን መካከል ከስልምናው ነቢይ ሙሐመድ ጋር የቀረበ ትውውቅ ከነበራቸው ኢትዮጵያዊቱ የነቢዩ አሳዳጊና የጸሎት ማንቂያ የሆነውን የአዛን በመባል የሚታወቀውን ምናልባትም በስልምና እምነት ውስጥ ትልቅ ስፍራ ከተሰጣቸው ቀደምት ኢትዮጵያውያን መካከል ከስልምናው ነቢይ መሐመድ ጋር የቀረበ ትውውቅ ከነበራቸው ኢትዮጵያዊቱ የነቢዩ አሳዳጊና የጸሎት ማንቂያ የሆነውንና አዛን በመባል የሚታወቀውን ጥሪ የጀመሩት ሌላው ኢትዮጵያዊ ቢላል ጋር ተጨምሮ በነቢዩ መሐመድ ዘንድ ስለ ኢትዮጵያ መልካም ዝና ሳያተርፉላት እንዳልቀርም ይገመታል። በስልምና የታሪክ መዛግብት ስለ ንጉሥ አርማ የተጻፈውን ትውፊት በመመልከት ብቻ እንኳ ንጉሱ በዓለም አቀፍ ደረጃ ሊያስመሰግናቸው የሚያስችላቸው ብዙ ጉዳይ አለ። በሃይማኖታቸው ምክንያት በግፍ ተሰደው የነበሩትን ሰዎች ተቀብለው ጥበቃ በመስጣታቸውና በሃይማኖታቸው ምክንያት ተጽዕኖ ሳይደርስባቸው እንዲኖሩ በመፍቀዳቸው ዓለም ከብዙ ዘመን በኋላ ተስማምቶ የደረሰበትን የስደተኞችን የሰብዓዊ መብት የማስጠበቅ ተግባር ፈጽመዋል። በኢትዮጵያ እስካሁን ድረስ የዘለቀውንም በሁለቱ ሃይማኖቶች መካከል ያለውን ወንድማማችነት ፈርቀዳጅ ሆነውም አኩሪ ተግባር ፈጽመዋል። በዚህ ሁሉ ሃይማኖታዊም ሃይማኖታዊ ያልሆነም ተግባር ምክንያት የንጉሱ ታሪክ የበለጠ ገናናነትና በዚህ ሁሉ ሃይማኖታዊም ሃይማኖታዊ ያልሆነም ተግባር ምክንያት የንጉሱ ታሪክ የበለጠ ገናናነት የሚገባ ሆኖ ሳለ እንደ ብዙዎቹ የአገሪቱ መልካም መለያዎች ሁሉ በዓለም አቀፍ ደረጃ የሚገባውን ያህል የታወቀ አይደለም። የቱርክ መንግስት ይህን ታሪካዊ ቦታ በማሳደስ ለጎብኚዎች የሚስማማ እንዲሆን ያደረገው ከዚህ ሃይማኖታዊ ተልእኮ በመነሳት ብቻ አለመሆኑን መገመትም ይቻላል። ከቅርብ ጊዜ ወዲህ የቱርክ መንግስት ከኢትዮጵያ ጋር ያለውን ግንኙነት ከበፊቱ የበለጠ እያጠናከረ የሚገኝበትም ፖለቲካዊ ምክንያት እንዳለው ግልጽ ነው። የቱርኩ የሬሴፕ ጣይብ ኤርዶጋን መንግስት በቅርቡ ከተሞከረበት የመፈንቅለ መንግስት ሙከራ በብርቱ ትግል ከተረፈ በኋላ ተቃዋሚዎቹንና ነፃውን ፕሬስ በመጨፍለቅ ዳግመኛ ጉዳት እንዳይደርስበት የሚያደርገው መከላከል በዓለም አቀፉ ማህበረሰብ ዘንድ እያስወቀሰው ይገኛል። የቱርክ መንግስት ከመፈንቅለ መንግስት ሙከራው በኋላ ከወሰዳቸው እርምጃዎች አንዱ የጉለን እንቅስቃሴ በመባል የሚታወቀውን ዓለም አቀፋዊ እንቅስቃሴ ከመሰረቱት ከሞሐመድ ፈትሁላ ጉለን ጋር ግንኙነት አላቸው ተብሎ የሚጠረጠሩ ቱርካውያንን ማሳደድ መጀመራቸው ነው። ኤርዶጋን ጉለንን የስልጣናቸው ተቀናቃኝ አድርገው በማየታቸው ምክንያት በስደት ከሚኖሩበት ከአሜሪካ ተላልፈው እንዲሰጧቸው እየጠየቁ ነው። ጉለንን ከማሳደድ በተጨማሪ የኤርዶጋን መንግስት በእኚሁ ግለሰብ የተመሰረቱና በተለያዩ የዓለም ሀገራት የሚገኙ በቁጥር አንድ ሺህ የሚገመቱ የቱርክ ኮሚኒቲ ትምህርት ቤቶች እና ልዩ ልዩ እርዳታ ተቋማት እንዲዘጉለት ዲፕሎማሲያዊ ጥረት እያደረገ ይገኛል። ከመፈንቅለ መንግስት ሙከራው በፊትም ቢሆን የቱርክ መንግስት በፖለቲካ ተቀናቃኛቸው በጉለን የተያዙ የንግድና የትምህርት ተቋማት እንዲዘጉ ለማድረግ ትልቅ ጥረት ማድረግ ጀምሮ ብዙዎቹን የእንቅስቃሴው ማዕከላት የሚገኙባቸውን የአፍሪካ ሀገራት ደጅ ሲጠና ቆይቷል። ለብዙ የአፍሪካ መንግስታት ለረጅም ጊዜ የቱርክን ህዝብ ወክሎ የበጎ አድራጎትና ኢንቨስትመንት ስራ ሲሰራ የኖረውን የጉለናውያንን እንቅስቃሴ ማስቀየም ፍላጎት የላቸውም። ሶማሊያንና ኢትዮጵያን ከመሰሉ ጥቂት ሀገራት በቀር የኤርዶጋን ጥያቄ ተቀባይነት ያገኘም አይመስልም። የኢትዮጵያ መንግስት ለዚህ የኤርዶጋን ጥያቄ አዎንታዊ ምላሽ በመስጠት በኢትዮጵያ የሚገኘውን የጉለንን ትምህርት ቤት አሳልፎ ለቱርክ መንግስት ሰጥቷል። በዚህም ምክንያት በሁለቱ መንግስታት መካከል በአዲስ መልክ የተጀመረ ወዳጅነት የሰመረ መስሏል። የኢትዮጵያ ፕሬዝዳንት ዶክተር ሙላቱ ተሾመ በቅርቡ በቱርክ የተደረገላቸውም ደማቅ አቀባበል ይህን በሁለቱም መንግስታት መካከል የተጀመረ አዲስ ፍቅር የሚያሳይ ነው። ግንኙነቱንም በንግድና በኢንቨስትመንት ለማጠናከርም መሪዎቹ ቃል ሲገቡም ተስተውሏል። የነጃሽ መቃብርና የአልነጃሽ መስጊድ እድሳትም ላይ ድጋፍ ለማድረግ የቱርክ መንግስት ቃል የገባው ኤርዶጋን ኢትዮጵያን በጎበኙበት ወቅት ነበር። ኤርዶጋን በአፍሪካ ያላቸውን የፖለቲካ ተሰሚነት ከፍ ለማድረግ ጥረት በሚያደርጉበት ጊዜ ብዙዎቹን የአፍሪካ ሀገራት ሲጎበኙ ቀይቷል። በኢትዮጵያ የነበራቸውን ጉብኝት የዚሁ ዲፕሎማሲያዊ ጥረት አንዱ አካል ነበር። የጉለን እንቅስቃሴ ሰላማዊነትንና የትምህርትን አስፈላጊነት የሚሰብክ የሃይማኖቶች ወንድማማችነት ለዓለም ሰላም ያለውን አስፈላጊነት ከፍ ባለ ድምፅ የሚያሰማ እስላማዊ እንቅስቃሴ መሆኑ ይነገርለታል። ገዢዎቿ ፍትሕ ያውቃሉ በሚል ምስክርነት በነቢዩ መሐመድ የተሰጣት የነጃሽዋ ኢትዮጵያ ገዢዎቿ ፍትሕ ያውቃሉ የሚል ምስክርነት በነቢዩ መሐመድ የተሰጣት የነጃሽዋ ኢትዮጵያ ግን ዛሬ የስደተኛውን የጉለንን ድምፅ የሚሰማ ገዢ ያላት አትመስልም። የጉለን አሳዳጅ ኤርዶጋን የስደተኛ ጠበቃ የነበሩትን የነጃሽን መታሰቢያ ለማሠራት የሚያደረጉትም ጥረት ስላቆ ከፍ ብሎ የሚታየውም እዚሁ ላይ ነው። መዝገቡ ኃይሉ ለዋዜማ ሬዲዮ ለዛሬ አሰናዳ ነው የዋዜማ መጽሔት ዝግጅታችን የሰማችሁትን ይመስል ነበር። አብራችሁ ስለነበራችሁ ከልብ አድርገን እናመሰግናለን። ለወቅታዊ ኢትዮጵያ ነክ የመረጃ ፍላጎታችሁ ምርጫችሁ ዋዜማ ሬዲዮ ይሁን። ዋዜማ ሬዲዮን በድረ ገጻችን ደብልዩ ደብልዩ ደብልዩ ዶት ዋዜማ ሬዲዮ ዶት ኮም፣ በማህበራዊ ድረ ገጾች በፌስቡክና በትዊተር ዋዜማ ሬዲዮ ላይ እንዲሁም በስልኮቻችሁ ላይ ዋዜማ ሬዲዮ አፕን ዳውንሎድ በማድረግ ልታገኙ ትችላላችሁ። የዋዜማ መጽሔት አዘጋጆች መዝገቡ ኃይሉ፣ ቻላቸው ታደሰ ዋና ግርማ፣ ዳንኤል ድርሻ፣ መስፍን ነጋሽ፣ ደረሰ ጌታቸው፣ ኤዶም ካሳዬ፣ አርጋዋሽኔ ና እኔም ሀኒ ሰለሞን ነበርን። ከዋዜማ መጽሔት ጋር ያሳልፋችሁት ጊዜ የሚያስቆጭ እንዳልነበር ተስፋ እናደርጋለን። መልካም ሳምንት።